ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንድ ወር ተልባን ብትጠቀሙ በሰውነታችሁ ላይ ምን ሊፈጠር ይችላል የምታገኙትን አስደናቂ ጥቅሞቹንና እንዴት አድርጋችሁ ደግሞ መጠቀም እንደምትችሉ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። አዲሱ ቻናሌ ስለሆነ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባን ለሰላሳ ቀናት በየቀኑ መውሰድ በልባችሁ በምግብ መፈጨታችሁ በሆርሞኖቻችሁ እናም በአጠቃላይ ጤናችሁ ላይ አስደናቂ የሆነ ተጽዕኖ ሊኖረው ይችላል። ይህም በአብዛኛው በውስጡ ባለው ከፍተኛ የኦሜጋ ስሪ ፋቲ አሲድ ኤኤልኤ፣ ፋይበር እናም በሊግናንስ የእጽዋት አንቲኦክሲዳንት እና ፋይቶ ኤስትሮጅን ይዘቱ ምክንያት ነው። ተልባ በውስጡ ኦሜጋ ስሪ ፋቲ አሲድ አልፋ ሊኖሌኒክ አሲድን ይዛል። ይህ ለልብና ለአንጎል ጤና የሚሆን አንቲ ኢንፍላማቶሪ የሆነ ፋቲ አሲድ ነው። ሊግናንስን ይይዛል። ሊግናንስ ሆርሞኖችን የሚያመጣጥኑ እናም የኦክሲዲቲቭ ስትረስን የሚዋጉ የእጽዋት ውህዶች ናቸው። የሚሟሟ እናም የማይሟሟ ፋይበርን ይዛል። የምግብ መፈጨትን፣ ኮሌስትሮልን፣ እናም የደም ስኳርንም ያረጋጋል። እንዲሁም ተልባ ፕሮቲን፣ ማግኒዥየም እና ቢ ቫይታሚኖችን ይዛል። እነዚህ ለጡንቻ ለነርቭ፣ እናም ለሜታቦሊክ ተግባራት ድጋፍን ይሰጣሉ። ታዲያ በየቀኑ ተልባን ለአንድ ወር ወይም ለ30 ቀናት ያክል ብትጠቀሙ የምታገኙትን ድንቅ ጥቅሞችን ደግሞ በዝርዝር ልንገራችሁ። አንደኛ የምግብ መፈጨት ጤንነታችሁ በከፍተኛ ሁኔታ ይሻሻላል፣ ከአንድ እስከ ሁለት ሳምንታት ውስጥ ተልባ የፋይበር ኃይል ምንጭ ነው። ሁለት የሾርባ ማንኪያ ወደ ከአራት እስከ ስድስት ግራም ፋይበርን ይይዛል። የማይሟሟው ፋይበር ሰገራ እንዲያዝ ያደርጋል፣ እናም የሆድ ድርቀትን ይከላከላል፣ በቀላሉ እንዲወጣ ያደርጋል። የሚሟሟው ፋይበሩ ደግሞ በአንጀታችን ውስጥ እንደ ጄል ያለ ነገርን ይፈጥራል። ይህም ሰገራን ያለሰልሳል፣ እናም ለስላሳ የአንጀት እንቅስቃሴን ይደግፋል። እንዲሁም ጠቃሚ የአንጀት ባክቴሪያዎችን ይመግባል። ይህም ጤናማ ማይክሮባዮምን ያበረታታል። በመጀመሪያው ሳምንታት ውስጥ የተሻለ የምግብ መፈጨት፣ የሆድ መነፋት መቀነስ እናም መደበኛ የአንጀት እንቅስቃሴ ይሰማችኋል። ሁለተኛ፣ የኮሌስትሮል እናም የልብ ጤናችሁ ይሻሻላል። ከሶስት እስከ አራት ሳምንታት ውስጥ ተልባ በኮሌስትሮል እናም በደም ግፊት ላይ በክሊኒካዊ የተረጋገጡ ውጤቶች አሉት። የሚሟሟው ፋይበሩ ከሐሞት አሲዶች እናም ከኮሌስትሮል ጋር ተጣምሮ በቆሻሻ እንዲወገዱ ይረዳል። ኦሜጋ ስሪው ኤኤልኤ ደግሞ ትራይግሊሰራይድን ይቀንሳል እና የደሞሳጅ ቧንቧዎች እንዳይደፈኑም ይከላከላል። ሊግናንስ የደሞሳጅ ቧንቧዎችን ከኦክሲዲቲቭ ስትረስ ለመከላከል እንደ አንቲኦክሲዳንት ይሰራሉ። ጥናቶችም እንደሚያሳዩት በየቀኑ ተልባን መውሰድ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በአራት ሳምንታት ውስጥ ከ10 እስከ 20 ፐርሰንት ሊቀንስ ይችላል። ይህም አጠቃላይ የልብ ጤናን ያሻሽላል፣ እናም የልብ ድካምና የስትሮክ ስጋትን ይቀንሳል። ሶስተኛ የሆርሞን ሚዛናችሁ ይረጋጋል። በተለይ በሴቶች ላይ ተልባ መጠነኛ የኤስትሮጅንስ ማስተካከያ ውጤቶች ያላቸው በሊግናንስ የበለጸገ የእጽዋት ምንጭ ነው። በሴቶች ላይ ይህ የኤስትሮጅን መጠንን ሊያመጣጥን ይችላል። ይህም የወር አበባ ቅድመ ምልክቶችን ፕሪሜንስትራል ሲንድረም የማረጥ ትኩሳትንና መደበኛ ያልሆነ የወር አበባ ዑደቶችን ለማስታገስ ይረዳል። በወንዶች ላይ ደግሞ ሊግናንስ የፕሮስቴት ጤናን ለመጠበቅናም ሆርሞኖችን በተፈጥሮ ለማስተካከል ሊረዳ ይችላል። ከሶስት እስከ አራት ሳምንታት በኋላ ብዙ ሰዎች የተሻሻለ ስሜት፣ የተረጋጋ የወር አበባ ዑደት ወይም የቀነሰ የማረጥ ምልክቶችን ያስተውላሉ። አራተኛ፣ የበለጠ እርጥበት እናም ጉልበት ታገኛላችሁ። በተልባ ውስጥ ያለው ፋይበር ውሃን ይወስዳል፣ እናም በአንጀታችን ውስጥ ያለውን እርጥበትን ለመጠበቅ ይረዳል። ይህም የምግብ መፈጨትን ማሻሻል ብቻ ሳይሆን የሴል እርጥበትን እናም የኃይል ደረጃዎችን ይደግፋል። ንጥረ ነገሮችን በተሻለ በመምጠጥ ድካም የመቀነስ እናም የአእምሮ ንቃት የመጨመር ስሜትን ሊሰማችሁ ይችላል። አምስተኛ ኢንፍላሜሽን ወይም ብግነትና የመገጣጠሚያ ህመማችሁ ይቀንሳል። ከሶስት እስከ አራት ሳምንታት በላይ ቀስ በቀስ ማለት ነው። በተልባ ውስጥ ያሉት ALA ኦሜጋ 3 ፋቲ አሲዶች ስርዓታዊ ብግነትን ለመቀነስ ይረዳሉ። ይህ የመገጣጠሚያ ህመምን፣ የአርትራይተስን ጥንካሬ እናም የጡንቻ መኮማተርንም ሊያስታግስ ይችላል። ALA በተጨማሪም ሲሪክቲቭ ፕሮቲን፣ በደም ውስጥ ያለ ቁልፍ የብግነት ምልክቶች እንዲቀንስ ይረዳል። ከሶስት እስከ አራት ሳምንታት ያክል ወጥ የሆነ አጠቃቀም ጠዋት ላይ የመገጣጠሚያ ስሜታችሁ እንዲቀንስናም የተሻለ የመንቀሳቀስ ችሎታም እንዲኖራችሁ ያደርጋል። ስድስተኛ የአንጎል ተግባር እናም የአእምሮ ግልጽነታችሁ ይሻሻላል። ከተልባ የሚገኘው ኦሜጋ ስሪ ለነርቭ ሴሎች ጤና እናም ለአንጎል መገናኛ ድጋፍን ይሰጣል። የተሻለ ትኩረት፣ የተረጋጋ ስሜትናም የጭንቀት መቀነስም ሊሰማችሁ ይችላል። ሊግናንስ በአንጎል ውስጥ እንደ አንቲ ኦክሲዳንት ሆነው ይሰራሉ። ይህም ከነርቭ ጉዳት ይከላከላል። በአመጋገባቸው ውስጥ የተልባ ዘርን የሚጨምሩ ሰዎች በጥቂት ሳምንታት ውስጥ የተሻለ ትኩረት እናም የአእምሮ መረጋጋት ይሰማቸዋል። ሰባተኛ ቆዳችሁ፣ ፀጉራችሁ እናም ጥፍራችሁ ጤናማ ይሆናል። የተልባ ኦሜጋ ስሪ፣ ቫይታሚን ኤ እናም ሊግናንስ ቆዳን ከውስጥ ይመግባሉ። የቆዳ የመለጠጥ ችሎታን እናም እርጥበትን ያሻሽላል። ቡግርን ኤግዜማን እናም የቆዳ መድረቅን ይቀንሳል። የንጥረ ነገሮችን ስርጭት በማሻሻል የፀጉር ስርን እናም ጥፍርንም ያጠናክራል። ከሶስት እስከ አራት ሳምንታት ውስጥ ቆዳ ለስላሳ እናም የበለጠ ብሩህ ሆኖ ይታያል፣ ተፈጥሯዊ ውበት ይኖረዋል። ስምንተኛ፣ የደም ስኳር መጠን የበለጠ የተረጋጋ ይሆናል። በተልባ ውስጥ ያለው የሚሟሟ ፋይበር ግሉኮስ ወደ ደማች ውስጥ የሚገባበትን ሂደት ያዘገየዋል። ይህም ከምግብ በኋላ የደም ስኳር መብዛት እንዲቀንስም ያደርጋል። እንዲሁም ከጊዜ በኋላ የኢንሱሊን ሴንሲቲቪቲንም ያሻሽላል። ከአንድ ወር ገደማ በኋላ ብዙ ሰዎች አነስተኛ የኃይል መውደቅና የቀነሰ የስኳር ፍላጎትን ያስተውላሉ። ዘጠነኛ የደም ግፊታችሁ ሊቀንስ ይችላል። መደበኛ ተልባ መውሰድ ለደም ግፊት መጠነኛ የተፈጥሮ ቅናሽ ውጤት አለው። ምክንያቱም ኤኤልኤ የደም ስሮችን የማዝናናት ችሎታ የደም ወሳጅ ቧንቧዎች የመተጣጠፍ ችሎታ ወይም ደግሞ መሻሻል፣ የኦክሲዲቲቭ ስትረስ መቀነስ። ለ30 ቀን ከተጠቀማችሁ መጠነኛ የደም ግፊት ቅነሳን ታስተውላላችሁ። አስረኛ ክብደት ልትቀንሱ ወይም በቀላሉ ክብደታችሁን ልትጠብቁትም ትችላላችሁ። የተልባ ፋይበርና ጤናማ ስቦች የመጥገብ ስሜትን ያበረታታሉ። ይህም ረዘም ላለ ጊዜ የመጥገብ ስሜት እንዲሰማችሁ ይረዳል። ይህ ከመጠን በላይ መብላትንና የማታ መክሰስን ይገድባል። ፋይበሩ ኢንሱሊንን ያረጋጋል። ይህም የስብ ክምችትን ይከላከላል። ከሁለት እስከ አራት ሳምንታት በኋላ ብዙ ሰዎች አነስተኛ የምግብ ፍላጎትና ጤናማ የክብደት መቀነስ ይሰማቸዋል። በተለይም ከተመጣጣኝ አመጋገብ ጋር ሲጣመር። አስራ አንደኛ የጉበት ጤና እናም የሰውነት ማጽዳት ይሻሻላል። በተልባ ውስጥ ያሉት አንቲኦክሲዳንቶችና ፋይበር ጉበትን ይረዳሉ። የሐሞት ፍሰትንናም ፍሰትንና የስብ ሜታቦሊዝምን በመደገፍ በአንጀት በኩል መርዛማ ንጥረ ነገሮችን ማሰር እናም በማስወገድ በጉበት ውስጥ የስብ ክምችትን በመቀነስ ይረዳሉ። ይህ በጥቂት ሳምንታት ውስጥ ወደ ተሻለ የኃይል ደረጃ፣ የጠራ ቆዳ እናም የተሻለ ሜታቦሊዝም ሊኖራችሁ ይችላል። አስራ ሁለተኛ የሴል ጥበቃ እናም ጸረ ካንሰር ጥቅሞችንም ይሰጣችኋል። ሊግናንስ ናም ኦሜጋ ስሪዎች የኦክሲዴሽንን ዲኤንኤ ጉዳትን ለመቀነስ እናም መደበኛ ያልሆነ የህዋስ እድገትንም ለመገደብ ይረዳሉ። ጥናቶችም እንደሚያሳዩት ተልባ ብግነትን እናም ከሆርሞን ጋር የተያዙ የእድገት ሁኔታዎችን በመቀነስ የጡት፣ የኮለን እናም የፕሮስቴት ካንሰርን ስጋት ሊቀንስም ይችላል። የአንቲ ኦክሲዳንት ይዘቱ በአጠቃላይ የሴል የመቋቋም አቅምን ያጠናከራል። እነዚህ ተጽዕኖች ታዲያ ስውር ናቸው፣ ነገር ግን በየቀኑ መውሰድ ከጊዜ በኋላ ይገነባሉ። በየቀኑ ስትወስዱ ማለት ነው። ስለዚህ ተልባን ለአንድ ወር ተከታታይ ብትወስዱ እነዚህን ጥቅሞችን ታገኛላችሁ። ታዲያ ማድረግ ያለባችሁ ጥንቃቄዎች የሆድ መነፋት ወይም ደግሞ ጋዝን ለመከላከል በቀን በአንድ የሻይ ማንኪያ ጀምሩ። እናም ቀስ በቀስ ወደ ከአንድ እስከ 2 የሾርባ ማንኪያ ጨምሩ። የደም ማቅጠኛ፣ የስኳር በሽታ መድኃኒቶችን ወይም የታይሮይድ መድኃኒቶችን የምትወስዱ ሰዎች ደግሞ በመጀመሪያ ሐኪማችሁን ማማከር አለባችሁ። የተልባ ዘርን ደግሞ በማቀዝቀዣ ውስጥ አከማችሁ በዘይቱ ምክንያት በፍጥነት ሊበላሽ ይችላል። የጤና ጉዳትን ሊያስከትልባችሁ ይችላል ማለት ነው። ታዲያ ተልባን ለመውሰድ በጣም ጥሩ ጊዜ ምን ሰዓት ነው የሚለውን ደግሞ እነግራችኋለሁኝ። አንደኛ ጠዋት ላይ ነው። በአጠቃላይ በዚህ ሰዓት ምርጥ ጊዜ ነው፣ በባዶ ሆድ ወይም ደግሞ ከቁርስ ጋር ማለት ነው። በዚህ ጊዜ በማለዳ የምግብ መፈጨትን እናም ሜታቦሊዝምን ለመጀመር ይረዳል። ለረጅም ጊዜ የማለዳ ረሃብን እናም የምግብ ፍላጎትን ይቀንሳል። ለጉልበት እናም ትኩረት የተረጋጋ የኦሜጋ ስሪ እናም እናም የፋይበር ምንጭን ይሰጣል። ጠዋት ላይ የአንጀት እንቅስቃሴን በማነቃቃት መደበኛ የአንጀት እንቅስቃሴን ይደግፋል። እንዴት መውሰድ ትችላላችሁ? አንድ የሾርባ ማንኪያ የተፈጨ ተልባን በአንድ ብርጭቆ የሞቀ ውሃ ወይም ደግሞ የሎሚ ውሃ ውስጥ በመጨመር በስሙዚ፣ በኦትሜል ወይም ደግሞ በእርጎ ውስጥ በመጨመር መውሰድ ትችላላችሁ። ፋይበሩ በትክክል እንዲሰራ ለመርዳት ሙሉ ብርጭቆ ውሃን ጠጡ። በዚህ ጊዜ ለምግብ መፈጨት፣ ለክብደት ቁጥጥር፣ ለሜታቦሊዝም እና ለቆዳ ውበታችሁ በጣም ምርጥ ነው። ሁለተኛ ደግሞ ከምሳ ወይም ደግሞ እኩለ ቀላይ ነው። ከምግባችሁ በፊት ወይም በኋላ ከ15 እስከ 30 ደቂቃዎች ውስጥ ከምግብ በኋላ የደም ስኳር መጠንን በዚህ ጊዜ ለማረጋጋት ይረዳል የካርቦሃይድሬት መምጠጥን ያዘገያል፣ እናም የኢንሱሊን ሴንሲቲቪቲን ያሻሽላል። ለረጅም ጊዜ የመጥገብ ስሜት እንዲሰማችሁ ያደርጋል፣ እናም ከሰዓት በኋላ ድካምን ይከላከላል። እንዴት መውሰድ ትችላላችሁ? አንድ የሾርባ ማንኪያ የተፈጨ ተልባን በሰላጣ፣ በሾርባ ወይም ደግሞ በስሙዚ ላይ ጨምሩ፣ ወይም ከእርጎ ከወተት፣ ወይም ከፕሮቲን ሼክ ጋር ቀላቅሉ። ለደም ስኳር ቁጥጥር፣ የምግብ ፍላጎትን ለመቆጣጠር፣ ለተረጋጋ ጉልበት በጣም ምርጥ ነው። ሶስተኛ ምሽት ወይም ደግሞ ከመተኛታችሁ በፊት ነው፣ ከእራት በኋላ ከአንድ እስከ ሁለት ሰዓታት ውስጥ። በዚህ ጊዜ ገር የሆነ የአንድ ሌሊት የምግብ መፈጨትና የሰውነት ማጽዳትን ያበረታታል። አንጀታችሁ ንቁ ሆኖ እንዲቆይና የጠዋት የሰገራ መውጣትንም ይረዳል። ኦሜጋ ስሪ የአንድ ሌሊት ጥገናንና ብግነት መቀነስንም ይደግፋል። እንዴት መውሰድ ትችላላችሁ? አንድ የሻይ ማንኪያ የተፈጨ ተልባን በሞቀ ወተት ወይም ደግሞ ውሃ ውስጥ ቀላቅሉ። አማራጭ ደግሞ አንድ ቁንጥጫ ቀረፋ ወይም ደግሞ ማር ጨምሩ። ለሰውነት ማጽዳት፣ ለሆድ ድርቀት እፎይታ፣ ለመገጣጠሚያ ማገገም፣ ለአንድ ሌሊት መፎስ በጣም ምርጥ ነው። እለታዊ መጠን መመሪያዎች ደግሞ ምን ያክል መጠን መጠቀም እንዳለባችሁ ስነግራችሁ፣ ለአጠቃላይ ጤና ጥበቃ ከሆነ አንድ የሾርባ ማንኪያ ወይም ከ10 እስከ 12 ግራም በየቀኑ ወደ ስሙዚ፣ ወደ እርጎ ወይም ደግሞ ወደ ውሃ ጨምራችሁ ተጠቀሙ። ለኮሌስትሮል እናም ለልብ ጤና ደግሞ ከአንድ ከግማሽ እስከ ሁለት የሾርባ ማንኪያ ከ15 እስከ 20 ግራም ለሁለት ከፍላችሁ ውሰዱ፣ ጠዋትና ማታ። ለሆድ ድርቀት እናም ለአንጀት ጤና ደግሞ በቀን ሁለት ጊዜ አንድ የሾርባ ማንኪያን ውሰዱ። ሁልጊዜ ብዙ ውሃን ጠጡ። ለሆርሞን ሚዛን እናም ለማረጥ ምልክቶች ደግሞ ከአንድ እስከ ሁለት የሾርባ ማንኪያ በየቀኑ ውሰዱ። ተከታታይነት ቁልፍ ነው ለ30 ቀናት ማለት ነው። ለክብደት አስተዳደር ወይም ደግሞ ቁጥጥር ደግሞ ከቁርስ ወይም ከምሳ በፊት አንድ የሾርባ ማንኪያ ውሰዱ። የምግብ ፍላጎትን ለመግታት ይረዳችኋል። ታዲያ ሁልጊዜ የተፈጨ ተልባን ተጠቀሙ። ሙሉ ዘሮቹ ብዙውን ጊዜ ሳይፈጩ ያልፋሉ። ሙሉ ዘሮቹን በቡና መፍጫ መፍጨት እናም አየር በማይገባበት መያዣ ውስጥ በማቀዝቀዣ ውስጥ ማከማቸት ትችላላችሁ። እንዲሁም ብዙ ውሃን ጠጡ፣ በቀን ቢያንስ ሁለት ሊትር። ከፍተኛ የፋይበር ይዘቱ በምግብ መፍጫ ቱቦዎችሁ ውስጥ ያለ ችግር ለመንቀሳቀስ ውሃ ያስፈልገዋል። በትንሽ መጠን ጀምሩ። በቀን በግማሽ የሾርባ ማንኪያ ጀምሩ፣ ቀስ በቀስ ወደ ከአንድ እስከ ሁለት የሾርባ ማንኪያ ጨምሩ። የተልባ ዘይትን ደግሞ ከማሞቅ ተቆጠቡ። ሙቀት ኦሜጋ ስሪውን ስለሚያጠፋ ቀዝቃዛ በሰላጣ ወይም ደግሞ በስሙዚ ውስጥ ብትጠቀሙት መልካም ነው። በአጠቃላይ በጣም ጥሩ ልማድ ጠዋት ላይ አንድ የሾርባ ማንኪያ የተፈጨ ተልባን በሞቀ ውሃ ወይም ደግሞ በስሙዚ ውስጥ መጠቀም ይህ በጣም ምርጡ መንገድ ነው ማለት ነው። ነገር ግን በተለያየ መንገድም መጠቀም ትችላላችሁ።